በእነርሱ ዘንድ ስላለው እምነትና ቅዱሳንን ስለመውደዳቸው ሰምቶ በማመስገንና ይህ እንዲቀጥል እያሳሰበ ይጸልያል። እንዲሁም በምዕራፍ 3 ቁጥር 14-15 የሚያስፈልጋቸው እንዲሰጣቸውና መሰረታቸው በፍቅር እንዲጸና ይንበረከካል ይጸልይላቸውማል። ስሙት። ጸጋ ከሁላችን ጋር ይሁን፣ አሜን። ስለዚህ ምክንያት ምን አደርጋለሁ? ስለዚህ ምክንያት ምን አረጋለሁ? እንበረከካለሁ። ጳውሎስ የጀመረው ወይ ደግሞ መሀል ገብቶ የተናገረው ቃል እንበረከካለሁ ብሎ የተናገረው ግን ትንሽ ነገር እናውራ። በጣም ሶስት መሰረታዊ ነገሮችን ይናገራል። መረጠን ወሰነና አደረገ ማለት ኤፌሶንም በሙሉ ስትመለከቱት በጣም የሚገርም አንድ ደብዳቤ ነው። አክቹዋሊ በጣም የፈጠነ ሰው ስድስት ደቂቃ ወይ ሰባት ደቂቃ ያነበው ነው። በጣም ዘግ ያለ ሰው አስር ደቂቃ ያነበዋል ሙሉን እና ኤፌሶን አንድ ደብዳቤ በአንድ ትንፋሽ የተጻፈ ነው፣ በአንድ ወጥ የሆነ ነገር መጀመሪያ ላይ ያለውንም ጸሎት እናየዋለን። ይህንንም ገረፍ አድርገን ከዛ እንጠቀልለዋለን። ምዕራፍ አንድ አይተን እንደሆነ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ ምን አደረገን? መረጠን። ምን የሌለን እንዲሆነ ዓለም ሳይፈጠር በፊት በፊቱ ቅዱሳንና ምን የሌለብን አሁን በጣም ልብ እንድል የሚያስፈልገው ነገር ምንድን ነው? በክርስቶስ ኢየሱስ ምን አደረገን መረጠን። ምን እንሆን ዘንድ ቅዱስ። ስለዚህ አንድ ነገር ልብ በሉ። እዚህ ቦታ ተናግሬያለሁ ይመስለኛል። ኢሳይያስ ምንድን ነው የሚለው? የእኛ ጽድቃችን እንደ ምንድን ነው? እንደ መርገም ምንድን ነው? ጨርቅ ነው። አሁን አንድ አሕዛብ ተነስቶ የእኔ ጽድቅ የመርገም ጨርቅ ነው ለማለት መብት የለው ለምንድን ነው የሌለው ቀድሞንም ጽድቅ የማቅረብ ልምምዱ የለንምኛ የለንምኛ እነሱ ሊቀ ካህናቱ የለበሰውን ልብስ ለብሶ በእግዚአብሔር በአምላክ ፊት ወይም በኤሎሄም በኤልሻዳይ በሱ ፊት ለፊት ወደ ቅዱሳን ቅዱሳን ገብቶ እግዚአብሔር ይቀበለውም አይቀበለውም እርግጠኛ አይደለም ስለዚህ እግዚአብሔር ከተቆጣም ስለሚሞትም እንደምታቁት ገመድ ታስሮለት ሻኩራ በልብሶቹ ላይ ተደርጎ ውስጥ ሲንቀሳቀስ ድምፅ ይሰማል። ያ የሚንቀሳቀሰው ድምፅ ከጠፋ ሞቷል ማለት ነው። እግዚአብሔር ተቆጥቷል። ሊያወጣው እንኳን የሚችል ማንም ሰው የለም። ምክንያቱም ቅዱስ የለማ። ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል። ማቅረብም አይችሉማ። ስለዚህ በገመዱ ጎትተው ምን ያደርጉታል? ሬሳውን ያወጡታል። ደግሞ እንደገና ሊቀ ካህን ይገባል። ስለዚህ እኛ እግዚአብሔር ፊት ስንቆም ብሎ መናገር የሚችለው አይሁዱ ነው። አይሁድ አንድ የበረት ደም የሚፈሳት ሴት ጨርቋ እሱን ጨርቅ ብትነካው ምንድን ነው እርግማን ነው ንጹህ አይደለም የመርገም ጨርቅ ነው አትንካ ወደ ቤተ መቅደስም ነክተው አትምጣ እሷም ሰባት ቀን እስክትነጻ አትምጣ ስለዚህ የእኛ ብለው አይሁዶች ሲናገሩ የእኛ ይሄ በጣም አንጽተን በፊት የምንገባው መለኪያን አይሞላውም የመርገም ምንድን ነው ጨርቅ ነው በአንተ ፊት አይሞላም ስለዚህ ሊቀ ካህናት ዘወትር ሊያማልድ የበጎችንና የፍየል የኮርማን ደም ይዞ በቤተ መቅደስ ዕለት ዕለት እያቀረበ ቆሟል ነው የሚለው። ምክንያቱም አያርፍም፣ ሁሌ አጣት ይሰራል። ኢየሱስ ግን የራሱን ደም ይዞ አንድ ጊዜ ገባ ይላል። ክብር ለኢየሱስ ይሆን። የማንን የራሱን። አንድ ይዞ ገባና በአብ ቀኝ ተቀመጠ። የኔና የእናንተ ጌታ አንዴ ሰጥቶ ያረፈ ጌታለ ለ አርፈናል። ክብር ለኢየሱስ ይሆን። ማለት ከእረፍት ነው ክርስትናን ያስጀመረን ከመቀመጥ ነው ያስጀመረን። ሰርተን የምንድነው ሳይሆን የተሰራልንን አምነን የምንድን ሰዎች ነ እስቲ አሜን ነው ማር የሆነ 18 አይነት የቅድስና እሱ ቅድስናን እንዴት መጠበቅ እንዳለብን ኦፍ ኮርስ ግን በእግዚአብሔር ፊት ቅዱስ ለመሆን በእኛ ክርስቶስ መታየቱ በቂ ነው። እግዚአብሔር ልኩ ብሎ ሲመለከት ኢየሱስን ነው ልክ ያደረገው። እኔ ጋር ሲመጣ ምንም ነገር የለኝም፣ ሲያይ እኔን ኢየሱስን ሲያየው ልክ ይላል የአንተ ጽድቅ ትክክል ነው ይለኛል። ማን ነው የእኔ ጽድቅ? ኢየሱስ ነዋ። እስቲ አሜን በል። ስለዚህ ሲጀምር እንደዚህ ብሎ ነው የሚጀምሩት። በሁለተኛ ደረጃ አይታችሁ እንደሆነ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ በኢየሱስ ክርስቶስ ስራ ለእርሱ ልጆች እንድንሆን አስቀድሞ ክብር ለኢየሱስ ክርስቶስ። ምን እንዳደረገ እንደወደደ አንዳንድ ጊዜ እንደዚህ ላል አደለ፣ ኤሳውን ያዕቆብን ወደድኩ ኤሳው ምን አደረግኩ ጠላሁ። እንደው አንድ ሰው ተነስቶ ለምንድን ነው ግን ኤሳውን የጠላው ብሎ ሲጠይቀው፣ ኤሳውን መጥላቱ ሳይሆን የሚገርመኝ ያዕቆብን እንዴት እንደወደደው ነው የሚገርመኝ አለ። ትክክል ነው እኮ መጥላቱ ምን ያስደንቃል? ከቤት እዚህ እስክንደርስ ድረስ ስንት የሚያሳዝን ነገር እናደርጋለን። የሆነ በየቀኑ ምን ለመጥላት እኮ እግዚአብሔር ማአት ምክንያት አለው፣ ለመውደድ ነው ምክንያት የሌለው። ክብር ለኢየሱስ ሲሆን እንዲሁ ምን አለ እስኪ ጮክ ብላችሁ ወደደን በሉ። ሀሌሉያ በቃ በምን ወደደ ሲልህ በቃ ወደደኝ። ናቲንግ በቃ ምንም ነገር፣ በጎ ነገር እኔ ጋር የለም። ወደደኝ። ስለዚህ ማንንም ትምክህት ከወዴት ነው አለ እኮ ጳውሎስ ሮሜ ላይ አይሁዶች አለ ሞቅ ሞቅ ሲሏቸው እኛ አብራውያን ሕግ አለን ተደርዘናል ብለው ሲሉ ትምክህት ወዴት አለች አላዳነም እብራዊነቱ ስለዚህ እነሱ እንኳን እብራዊነን ህግ አለን መገረዝ ሲሉ አረ እባካችሁ ትምክት ወዴት ነው ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ምንውሏቸዋል ዘግ ስለዚህ ስለወደደን ነው ማንም ተነስቶ ምንም ይለ ስለወደደኝ ነው ከእኔ በጎ ነገር አግኝቶ አይደለም ይሄ ዛሬም ያስነሳኛል ነገም ያስነሳኛል ከነጎዲያም ያስነሳኛል በቤቱ ያኖረኛል ስያሜ ነው ድፍረት አለኝ እንዲህ ላላለ በመረቀልን በአዲሱ መንገድ በስጋው በኩል በመጋረጃው መግባት ድፍረት አለ። እስቲ አሜን ነው ወይ ማለት ይሄ እኮ ቀላል እኮ አይደለም። አሁን አሁን እንኳን ሴቶች የሚጸልዩበት ቦታ ለብቻ ነው፣ ወንዶች የሚጸልዩበት ቦታ ኢየሩሳሌም ለብቻ ነው። ወንዱ ሴት ቦታ ቢገኝ ጉድ ነው፣ ሴቷ ወንዱ ቦታ ብትገኝ። በፊት ደግሞ ለአህዛብ ደግሞ ከዚህ ምልክት በኋላ የሚያልፍ በራሱ ላይ ይፈርዳል። በቃ ይፈርዳል አሕዛብ ሆኖ ያንን ካለፈ ይገደላል። ሕግም አይጠይቃቸውም ምክንያቱስ አህዛብ ሸለፈታ ወደዛ መሻገር አይችልም። ከዛ በኋላ ሄዶ ደግሞ መቅደሱ ጋር ይሄ መጋረጃው በጣም ትልቅ መጋረ የአንድ ዕጣት ውፍረት ያለው ሶስት መቶ ሰዎች አውርደውት የሚቀይሩት ነው። አንድ ሰው ሁለት ሰው አስር ሰው አለ ሶስት መቶ ሰው ነው መጋረጃ የሚያወርደው። መጋረጃው ተቀደደ ሲባል ኢትፍ ለእነሱ ሚራክል ነው፣ አይቀደድም በጣም አይቀደድም። ሊቀደው የሚችል አቅምም የለም። ያን መጋረጃ ግን ኢየሱስ በተሰቀለ ጊዜ መጋረጃው ለሁለት ምን አለ። አያጅ ሚስጥር ነበረ። ማንም አያየውም። ውጪ ቆሞ ያል መጋረጃ ውስጡ አይታይም። ቅዱሱ ቦታ አይታይም። አሁን ኢየሱስ መጣና ደሙን ይዞ ገባ። መጋረጃው ተከፈተ። ወደ ሰማይ አለፈ። ሊቀካናችን ተቀመጠ። እኔና እናንተ በክርስቶስ ኢየሱስ ስጋ መግባት ድፍረት ሆነ። ሲያሜን በስጋ በኩል በመጋረጃው መግባት ድፍረት አለ። ጸድቀሃል። አዎ፣ ጸድቅ ያለው ትገባለህ፣ ውስጥ። አዎ እገባለሁ። ለምን? በክርስቶስ ኢየሱስ በኩል። ስለዚህ ስለወደደ አመስገኔ ይለኛል። አሀ ስለፈቀደልኛለን ክብር ለኢየሱስ ይሁን። እምናገለግለው ስለፈቀደ፣ እምንኖረው ስለፈቀደ፣ እዚህ በተን እምንጮኸው ስለፈቀደ። ክብር ለኢየሱስ ይሁን። እምንራመደው ስለፈቀደ፣ እምንተነፍሰው ስለፈቀደ። የሰው ትምክትና ኩራቱ ምንድን ነው? ሁሉ ነገር ስለተፈቀደ ነው። እስቲ አሜን ነው። ወዲህ ፈቀደ። ዋው ይሄ ነው። መጥቶ በሱ ፊት መጮ መታደል ነው። መዘመር መታደል ነው። መስበክ መታደል ነው። ስለ ውዴ መናገር መታደል ነው። በዚህ መከሰስ መታደል ነው። በሱ ስም መጠራት መታደል ነው። ስለ እሱ መወገር መታደል ነው። ቀድሞ ስለወደደን ቀድመን ስለወደድነው አይደለም፣ ቀድሞ ስለወደደን። ኤፌሶን እንዲህ ነው የሚጠላ። ከዛ በኋላ ምንድነው? ምንድነው በውድ ልጁ እንዲያው የሰጠው የጸጋው ክብር ይመሰገን ዘንድ ደግሞ ይህንን። ማን እኛ እንድንመሰገን አይደለም፣ አገልጋዩ እንዲመሰገን አይደለም፣ እንደው አጋንንት ያወጣው እንዲመሰገን አይደለም። የጸጋው ክብር ይመሰገን ዘንድ እኔን የማልመቸውን ሰውዬ አነሳና አቆመ። ማን እንዲመሰገን? ጸጋው። ጸጋው ለካ ይችላል ምን ያለውን እንዲህ የተጣመመውን ሰው የቀና ማድረግ ይችላል፣ ማን ጸጋው። እስቲ አበል ነው ወይ? አንዳንዴ ሰው እንኳን አያምነንም እኮ አምነንም፣ ሰው እንዲደለም የሆነ ነገር በልጎ ነው እንዲህ የተጣበቀው ስኪል ድረስ ያደርጋል። ጸጋው እንደዚህ ያደርጋል ማለት ጌታ በእውነት እኛ ጋር ደርሶ ይልቅብናል፣ ትልቅ ይሆንልናል። በእያንዳንዳችን ልቡስ ውስጥ በዘበነ እንደተቀበልነውና እንዳወቅነው መጠን ነው ትልቅ ሰው ለእንጀራ ሊያውቀው ይችላል፣ ለሆነ ለቤኪዳ ለሆነ ነገር ሊያውቀው ይችላል። እኛ ለህይወት ቅድም ዘመዘመሩ ለህይወት አውቀነዋል። እስቲ አሜን ነው። ስለዚህ ጳውሎስ ይህንን ካለ በኋላ የመጀመሪያው ጸሎት የተናገረው ምንድ ነው የሚለው? ምን አይነት ጸሎት ነው የጸለየው ጳውሎስ የተናገረው? ቁጥር 15 ላይ አይታችሁ እንደሆነ ይሄ በጣም ከፍቅር ጋር ስለሚገናኝ ይህንን ደግሜ በአውራው ቁጥር 1 15 ላይ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ይላል። አሁን ተመልከቱ። እነዚህ ሰዎች አንደኛ ማለት እግዚአብሔር መረጠ፣ ከዛ ደግሞ ወሰነ፣ ከዛ ደግሞ በጸጋው መሆን የሚገባቸውን ሆኑ። ቅልጥ ብለዋል። እና ይሄ ፍቅር ወገኖች ሆይ አንዳንድ ጊዜ አይታችሁ እንደሆነ ብዙ ጊዜ ፌሎሺፕ ከእግዚአብሔር ቃልና ከክርስቶስ ቀጥሎ የሚመጣ ነገር ነው። በራሱ ፌሎሺፕ ኢስ ነቲንግ። ሄዶ ሄዶ ይደክማል፣ ሄዶ ሄዶ ይቀራል። ፌሎሺፕ ስታንድ የሚያደርገው የሚነሳው ከክርስቶስ ኢየሱስ ፍቅር ነው፣ ወይም ከእግዚአብሔር ቃል የሆነ ፌሎሺፕ መቸም ቢሆን ይኸው እየተንቀባጠብም ይሆናል እ የእግዚአብሔር ቃል እየሰራን በላያችን እየጨመረ የእግዚአብሔር እጅ በመካከላችን እናየዋለን። ምክንያቱም የእግዚአብሔር ቃል ነው። ታርጌታችን የእግዚአብሔር ቃል ነው። እሱ ማምለክ ነው፣ ጸሎት ነው። እሱን ነው የምንፈልገው። ምንም እዚህ እንደ በሕያው እግዚአብሔር እምላለሁ እዚህ ቦታ የተሰበሰበ ሰው ምንም የሚፈልግ ነገር የለው። እሱ ፈልገን ነው። እሱን ስንፈልገው ደግሞ አትፍሩ፣ እሱን እንደምትፈልጉ አውቃለሁ እንዳለው እኮ እሱ የናዝሬቱ ኢየሱስን፣ እሱን እንደምትፈልጉ ጋር፣ አትፍሩ። እናንተ ጠባቂዎቹ ደንግጠው ሄደዋል እኮ። አትፍሩ ማንን? እሱን እንደምትጠብቁት አውቃለሁ። ስለዚህ እንዲፈተሽ ጳውሎስ ስለሚፈልግ እንደዚህ አለ። በምዕራፍ 1 15 ላይ ምንድን ነው የሰማኸው? ጳውሎስ በኤፌሶን ቤተ ክርስቲያን ምን ሰማህ ሲባል በጣም የሚያስደንቅ ነገር ሰምቻለሁ። በመካከላቸው ምን አይነት ነገር ሰማህ ሲለህ፣ አንደኛ ነገር በክርስቶስ ኢየሱስ በማመናችሁ ወሬው እዚህ ድረስ ተሰምቷል። ጌታ ይባረል፣ ተሰምቷል። ወሬው በጣም ማመናችሁ ተሰምቷል። ሁለተኛ ሀሳብ ምስል ቅዱሳንን መውደዳችሁ ሁሉ ደግሞ እሱም ተሰምቷል። ስለዚህ በጌታ በኢየሱስ ማመንና በቅዱሳን መውደድ የኤፌሶን ቤተክርስቲያን አይታሙም። የመጣ አገልጋይ እግሩን እስከ ማጠብ የሚደርሱ በጣም የሚያስተናግዱ ብዙ አገልጋዮች የሚጎበኟቸው ሰዎች ናቸው። ሁሉም የሚመሰክሩት ግን ሲመጡ እንዴት ያለ እምነት አላቸው እንዴት ያለ ፍቅር አላቸው ብለው ይመሰክሩላቸዋል። ጳውሎስ ይህንን ሰምቻለሁ። ስለዚህ አንድ በዚህ እንበረከካለሁ። ምንድነው የምትንበረከከው ሲባል አንድ እንደ ለራሴም ለእናንተም አንድ ጸሎት አንድ ነገር ልናገር በጌታ በኢየሱስ ክርስቶስ የሚቀጥል እንጂ የሚቀንስ ነገር በህይወታችን አይኖርም። ሲ አሜን ነው የሚጨምር ነገር እንጂ የሚጎል ነገር በኢየሱስ ስም አይኖረን ማለት አንዴ ተነሳ ተቀመጠ እንዲ ወደቀ ኔበር ይሄንን ሳይሆን ጨመረ ሄደ የእግዚአብሔርን ሐሳብ በእጁ ተቀናወደ እግዚአብሔር የሚፈልገው ቦታ ላይ ደረሰ በክርስቶስ ኢየሱስ ስም ይሆንለን። ጳውሎስ በቃ አይም ሶ ኤክሳይትድ ያየሁት ነገር በጣም ያስደንቃል። ተሰምቷል የሚሰማ ነገር የሚሰማ ነገር አለ ምን ማመን ተሰማ መውደድ ተሰማ አይ ሃሌሉያ ጌታ ይባረክ። ማለት መውደድ ኢትስ ፕራክቲካል። ቅድም እያወራ ነበር በጸሎት መሰለኝ፣ መውደድ ኢትስ ይጨበጣል፣ ይቆረሳል፣ ይታያል፣ ይሰጣል ብሎ በቃ እንዲህ በጣም ነው እኮ ወዲ ወዲ በቃም ነው ወዲ ወዲ ብትሉት ብዙ ሰው አንድ ሰው ነው ያለው። ጠዋትም ስታገኙ፣ ከሰዓትም ስታገኙ፣ ነገም ስታገኙ፣ ተቸግሮም ስታገኙ፣ እርቦትም ስታገኙት እንዴት እንደምትወድ እንደምወድ አታውቅም ብትሉት እንዴት እንደምትወደኝ አሳየኝ ደግሞ ብሎ ነው የሚለው። ከራበው እንደዚህ ሰዎች መውደድ ተሰምቷል። እስቲ አሜን ነው ተሰማ። ጳውሎስ ሰማሁኝ፣ ቀና። አሁን እየሮጠ ሮጦ ጳውሎስ ተንበረከከ። ምን አረገ? ሊያምቅ ገባ። ምንድነው የሚያመጣው ይሄ ማመንና ይሄ መውደድ? አመሰግናለሁ እግዚአብሔር፣ ወይ ስለሰማሁ በማን በኤፌሶ ስለእኛ እግዚአብሔር በዚህ ዘመን ብዙ ሊመሰገንበት የሚገባ ነገር በክርስቶስ ኢየሱስ የሚገኝበት አቤት ነው። በጉባኤያችን በህይወታችን በመንገዳችን በቤታችን በልጆቻችን በኑሯችን እግዚአብሔር የሚመሰገንበት ነገር ይገኝ ስ አሜን ነው ይህ በረከት ይህ ብለሲንግ ነው እግዚአብሔር አምላክ ከፍ አድርጎ የሚወደስበት የኤፌሶን ቤተ ክርስቲያን ላይ ጳውሎስ ከፍ አድርጎ አምላኬ ጊዜ አመሰግንሃለሁ ለምን ቅዱሳንን የሚወዱ ቅዱሳን ናቸው በምን አንተን በማመን የተመሰከረላቸው ናቸው አመሰግንሃለሁ እዛ ላይ ቢያቆም ከባድ አለጋለሁ። ግን ምንድን ነው የሚለው? እያመሰገንኩ ስጸልይ እናንተ ቀጥሏት፣ እያመሰገንኩ ስጸልይ ወደ አእምሮ ይመጣና አንድ ነገር አለጋለሁ። ደግሞ አሳስቤ ጸልያለሁ። ማሳሰብን አልተው። ምንድን ነው ማሳሰብን አልተው? ይቀጥል ጌታ ሆይ፣ ይጨምር ጌታ ሆይ፣ ስመለስ እንዳላጣው ጌታ ሆይ ሲሄድ ይሄ ነገር የለም እንዳይባል፣ ጌታ ሆይ አሳስባለሁ። ይብዛላቸው፣ ይጨምርላቸው፣ ይደግላቸው፣ ይብዛላቸው። የሚያቋርጡ አይሁኑ፣ የሚጨርሱ ይሁኑ፣ የሚሄዱ ይሁኑ፣ የሚበረቱ ይሁኑ። ሃሌሉያ ይውጣ። በቃ አሳስባለሁ። ቤታችን ስንሆን ጌታ ሆይ ዛሬ አየሁትን እንዲቀጥል አሳስባለሁ። ነገ ደሞ ገደጎዲያ ደግሞ እዚህ ቦታ ላይ እናያለን። እግዚአብሔር መልካም መልካም ነገሮችን ያደርጋል። ጌታ ሆይ ስንገናኝ አይደለም፣ ምን አይደለም፣ ባለንበት ሆነን ያየው ደስ ብሎኛል። በቤተ ክርስቲያን ያየው ዛሬ ሐሴት አድርጌያለሁ። እግዚአብሔር ሆይ እንትና ሲጸልይ አይቻለሁ፣ እንትና ሲዘምር አይቻለሁ፣ እንትና ሲሰብክ አይቻለሁ፣ እንትና እንዲህ ሲሆን አይቼዋለሁ። እባክህን ይሄ ነገር ይደግ፣ በክርስቶስ ኢየሱስ የሚያጨነግፈው መንፈስ የተራገፈ ይሆን በሆነ በእያንዳንዳችን ላይ የሚነሳውን የእግዚአብሔርን ነገር አቦርት የሚያደርግ ሳይሆን ሰፖርት የሚያደርግ እጆች ይዘርጉ አሜን ነው። በጉባኤ የሚነሳ ነገር በእውነት መብራትን በጨለማ እንደያዘ በቃ እንደሚንቀጠቀጥ ሰው እየጠበቅን በመካከላቸው ለሌሎ ያለውን ነገር በንጽህና ይዘን ወንድንሄድ የእግዚአብሔር ጸጋ ይብዛለን። የሌሉ ሰዎች እነሱ ባሉበት እየጸለኝ የሆነ መልካም ነገር ሲወጣ እሱ እንዲቀጥል እየጸለይ ይሄ ነው እኮ ጤንነት። እኔ የመጨረሻ ልቀል ልናገር፣ በጣም ከተፈወስን ማለት ነው በጣም በጣም በጣም ስንፈወስ ሲሆንልኝ አይደለም። በጣም ሐሴት የማደርገው ሲሆንለት ነው። ለፓስተር ሐሴት የማደርገው ጤነኛ ሲሆን በጣም ጤነኛ። ሰው በሰው ደስታ ይደሰታል። ከራሱ ደስታ ይልቅ በሰው ደስታ መደሰት ከጀመረ ሰውየው ጤነኛ እየሆነ ነው። ከዛሬ ስንት ዓመት በፊት ጣሊያን ላይ ሎተሪው ስንት ሚሊዮን የነሱ ገንዘብ ምን እንደሆነ አላውቅም፣ ጋዜጣ ላይ ያየሁት እና ስንት ሚሊዮን የጣሊያን ብር ሎተሪ ወጣ እና ሰውየው አልተገኘም ሰውየው ስላገኘ ደስ ብሏቸው ስሎጋን ያው እንኳን ደስ አለ ብሎ ተሰልፎ ይላሉ። ሰው አንደኛ፣ ሰውየው የለም፣ ሁለተኛ አልተገኘ። ምን አይነት ቅንነት ነው? ማለት ስራቸውን ትጽበው፣ ትልቅ ሎተሪ ነው፣ እና ጋዜጣ ላይ እስኪወጡ ድረስ ምንድን ነው ያወጣቸው? ስለ በቃ ደስ አለ። ለምን? ስላገኘ። ይህንን የሚያክል ገንዘብ፣ እድለኛ ስለሆነ። ማን ነው? አያውቁትም፣ ገና አልተገኘም፣ ሰውየው አልወጣም። ው ማለት እግዚአብሔር በመካከላችን በወንድሞቻችን ለበቶቻችን ላይ በሚያደርገው ነገር በክርስቶስ ኢየሱስ በእግዚአብሔር መንፈስ በኢየሱስ መደሰት እንድንችል እግዚአብሔር ይርዳል። እግዚአብሔር ለኤልሳቤጥ ምሕረቱን ባገነነላት ጊዜ ጎረቤቶቿ አብረው ምን አላቸው? ማን ምሕረት አገኗልና እግዚአብሔር ምሕረት አገኘ እነማን ቤት? ኤልሳቤጥ ቤት። ስለዚህ ምን እናድርግ? ሄደን ደስ ይበላል። የእናንተ ነው አይደለም። የእነማን የእሷ ነው። እናስ እንዴት? ከእሷ ጋር አገነነው እኮ ምሕረቱን ስለዚህ እንሂድና አገንንው ለዴስ ምህረቱ ስትል ለገኖንን እንበል እንጂ አብረን ሄደን፣ ይህ ቅንነት ነው፣ መፋወስ ነው። እግዚአብሔር በክርስቶስ ኢየሱስም ይርዳል። ጳውሎስ በዚህ በሶስቱ ነገር እጸልያለሁ፣ እቀጥላለሁ፣ አሳስባለሁ። እግዚአብሔር በእያንዳንዳችን ውስጥ እንደዚህ የሚያደርገውን ነገር እንድናሳስብ እግዚአብሔር ይርዳል። ሁለቱን ነገሮች ብቻ ልናገራቸው ልናገራቸውና በመንፈሱ ይ በሁለተኛው ጸሎት ላይ አይተን እንደሆነ ምዕራፍ ሶስት ጳውሎስ ሲጨርሰው ምዕራፍ 3 ቁጥር 14 ላይ 13 ላይ ወክረድ ይጨርሰና 14 ላይ ግን ምንድን ነው የሚለው? ስለዚህ ምክንያት ሁለተኛ ጊዜ መምጣቱ ነው። ቅድም እዛ ጋር ያለውን ፍቅሩ እንዲፈተሽ፣ ነገሮች እንዲፈተሽ፣ የሚቀጥሉ ነገር እንዲሆን። ሁለተኛው ጸሎት ግን እንደዚህ ነው። እንግዲህ ያውስ ይሄ የተጠራችሁበት መጠራት የተወሰነው ውሳኔ ነው፣ የተደረገው መደረግ የሚቀጥል መሆን አለበት፣ የሚሄድ መሆን አለበት። ይሄ ሁሉ ብለሲንግ፣ ይሄ ሁሉ እግዚአብሔር በሰማያዊ ስፍራ ባብቀኝ ካስቀመጣት በበረከቱን ላይ የተባረክን ከሆንን እንግዲያውስ እጸልያለሁኝ ምን እንድትሆኑ ነው የሚለው እንግዲያውስ አባትነቱን በሚሰየምበት በአብ ፊት እንበረከካለሁ ሲል እንደውም በአንደኛው በሌላኛው መደበኛ አዲሱ መደበኛ ላይ ምንድነው አባትነት ቤተሰብ በሚገኝበት በሰማይና በምድር የሆነ በሰማይም ቤተሰብ አለ በምድርም ቤተሰብ አለ አባትነት በሚሰየምበት አባት ስያሜ በሰጠው ጉባኤ ውስጥ ሆኜ እንበረከካለሁኝ ምንድን ነው የምትንበረከከው አንደኛ ባለፈው አይተናል ይሄ በኃይል በውስጥ ሰውነታችን ምን ትደርጉ እንድትጠነከሩ። ከዛ የልቦናቸው ዓይኖች እንዲበሩ። ሶስተኛውን ነው የምናገረው፣ ሶስተኛው ክርስቶስ በልባችን በእምነት እንዲኖር ማለት፣ ማንም ጌታ ባንተ አለ የለም ብሎን የሚሞግተን ሰዎች አደለንም። ቢኮዝ ኤክስፒሪንስ አርገናል። እምነት እምነት እምነት እያወራን ያለ ነው። ክርስቶስ በእምነት በልባችን አለ። እጃችንን አንስተን የተቀበልነውም ኢየሱስ እውነት ነው። እስቲ አሜን ነው። ያየ የለም ቀራኒ ወግ አልነበርንም ምናምን አልነበርንም በእምነት ግን እናቀዋለን ስለዚህ አለ ነቢ ያሉት አንተ ይህ ሰውዬ ኃጢአተኛ ነው አይደል ያን አይነት ስውር ምዕራፍ ስምንት ላይ ያዙትና ይህ ሰውዬ ኃጢአተኛ ነው ሰንበትን አያከብርም ብለው ሲይዙት እኔ አንድ ነገር አውቃለሁኝ የእናንተ ቴዎሎጂ የእናንተ ሰንበት የእናንተ ምናምን ሰባት ምናምን ተውትና ስመጣ ምን አለንም እንዴ በጣም ነው ከሚገርበኝ እንዴት ይሸፍሉት እኔ ስመጣ አላይ አሁን ግን ምን እያረኩ ነው በቃ እኔ ኃጢአተኛውን እግዚአብሔር ይስማ ይስማ። የምታመጡት ሰንበት ምናምን እሱ አይገባኝም። ህይወቴ ያውቀዋል። እስቲ አሜን ነው። ስለ ክርስቶስ የሚነገረ ነገር ህይወታችን ያውቀዋል። ምስክር እስከማያስፈልግ ድረስ ጌታ ህይወታችን ለውጦታል። ስለዚህ አላይም ነበር፣ አሁን አያለሁ። አካ እንዲናይ በቃ መካድ አልችልም። ሴትየዋንም ማን የነካች ስትባል በቃ ደሜ እየፈሰሰ ነበር፣ አሁን ነካሁት። ከዛ በኋላ ባለፈው ሳምንት እዚህ ሰማ ደሜ ቆመ። ሰንበት ነው ምናምን፣ አይዶን ነው ሰማኸው፣ ግን በቃ ቆሟል። ኃይል ከማን ወጥቷል? የደሜ ምንጭ ምን ሆኗል? ስለዚህ በመንፈሱ በውስጥ ሰውነታችሁ ጠንክሩ። የክርስቶስ በልባችሁ በእምነት ይኑር። የእናንተ ስርና መሰረቱ በምን ይጽና? እችን በአንድ ነገር ላስረዳችሁ። ቅድም መዝሙር ላይ አይተናል። ኢየሱስ ያን ሰማርያዊ ሰማርያዊ ምሳሌ አድርጎ ማነው ባልንጀራዬ? ባለ ጊዜ ሰማርያው መጥቶ ገንዘብ ነው ያወጣው። ኢየሱስ ግን ለእኛ ምንድነው የሰጠው? በዚህ ሙላይ ሕይወት ነው የሰጠው። አይታችሁ እንደሆነ ኢየሱስ ጋር መጥቶ እንደው ሊፎክር ነው አይደለም። ማነው ነው ባልንጀራዬ? ባልንጀራማ ሲለ ባልንጀራማ በቃ የሚያስፈልገውን ነገር የምታረግለት የምትቀበሉ አይደለም። አንድ ሰው ነበራል እና ምሳሌ ሰጠው። ምን አይነት ምሳሌ ሰጠው? አንድ ሰው ከኢየሩሳሌም ተነስቶ ወደ ኢያሪኮ ምን ሲያደርግ ሲወር ብዙ ጊዜ ሰዎች ኢያሪኮ ቁልቁለት ነው ምንም ከመንፈሳዊ ከፍታ ከኢየሩሳሌም ሲወርድ ይላሉ። ኖ ጂኦግራፊካል ኢየሩሳሌም ሰማይ ማለት ከፍታ ነው። ኢያሪኮ ቁልቁለት ላይ ነው። ስለዚህ ረጅም መንገድ ነው፣ ደግሞ ያን ደሞ አህያ የሚካሄደው ያንን ረጅም መንገድ እየሄደ መንገድ ላይ ወንበዴዎች አገኙትና ምን አደረጉት? ደበደቡት። ካህኑ ተመለከተና ጠጋ ብሎ አልፎ ምን አደረገ ሄደ ከዛ ደግሞ ሌዊ ደግሞ አንድ የተጎዳ ሰው አላለና መጣና አየና ምን አደረገ ሄደ አንድ ሳምራዊ መጣና አየ ተጠጋ ቁስሉን ሁሉ ጠራረገ ወስዶ የሚያሳድርበት ቦታ አሳደረ ገንዘብ ሰጠ ማን ነው ባልንጀራ ብሎ አስተማረ ኢየሱስ ስለ ባልንጀራ ነው ግን ልነግራችሁ የምፈልገው ምንድነው ስለ ፍቅር እነዚህ ሰዎች ስትመለከቷቸው በጣም ትክክል በአይሁድ ኮንቴክስት ከሄዳችሁ ሰዎቹ ሌዊም ካህኑ ትክክል ናቸው ለእነሱ ምክንያቱም ሌዊም ካህኑም እኮ ዝም ብሎ አለፉ ሲባል ትክክል አደረጉ። ምክንያቱም ሰውየው ደም እየፈሰሰው ነው፣ ሰውየው ቆስሏል። እሱን ሰው ከነኩት ሄሎ ስርዓት ማድረግ አይችሉም፣ ቤተ መቅደስ አይገቡም፣ ቅዳሴ አያደረጉም፣ ስርዓት አይፈጽሙም። ስለዚህ ደሙን ነክተው መመለስ ስለማይችሉ ሰውየውን ሳይነኩት መሄድ ያለባቸው ምንድን ነው። በሌላ ቋንቋ ህጉ ከሰው በላይ ነው። እንዲህ አገልግሎት ነው ምናምን ነው ብለን ሰው የምንረግጥ ከሆነ ከንቱ ነው አገልግሎቱ ህይወትን የማያድን ከሆነ ከንቱ ነው። የእናንተ መሰረቱ በፍቅር ምን ይበል ይህ ጽና። ክብር ለኢየሱስ። ሲሆን እነዛ ሰዎች ከሰውየው በላይ ህጉ በልጦባቸው ህጉን ሊያከብሩ ነው የሄዱት። ሰውየው እኮ ሊሞት ይችላል። ህጉ የማያድን ነው፣ የነሱ የሚገል ነው። ፊደል ይገላል ሲል እውነትና ጸጋ በክርስቶስ ተሰጠን። በጸጋው ግን እንድንፈጽመው እግዚአብሔር እየረዳን አለ። ህጉ ግን አጠፋ፣ አጠፋ ተወግሮ ይሞታል። ስለዚህ የእናንተ ግን በፍቅር ስርና መሠረታችሁ ምን ይበል ይጽና። በመንፈሱ በውስጥ ሰውነታችን በኃይል እንድንጠነከር ክርስቶስ በልባችን በእምነት እንዲኖር፣ ስርና መሠረታችን በፍቅር ይጸና ዘንድ እስከ እግዚአብሔር ፍጹም ሙላት ደርሰን እንድንሞላ ጌታ ይርዳል።